ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። የሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎች ይዘን ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራሙ ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው አድማጭ ተመልካዮቻችን የኢትዮጵያ ፕሪሚየር ሊግን ይሆናል። የኢትዮጵያ ፕሪሚየር ሊግ የሰላሳ ሶስተኛ ሳምንት ጨዋታዎች ከዛሬ ጀምሮ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚከናወን ይሆናል። ሁለት ጨዋታዎች ዛሬ በመክፈቻው ቀን የሚደረግ ይሆናል። አዳማ ከተማ ከባህር ዳር ከተማ ከቀኑ ዘጠኝ ሰዓት የሚያደርጉት ጨዋታ ይጠበቃል። አዳማ ከተማ ባለፉት ሁለት የሊግ ጨዋታዎች እንግዲህ ድል ቀንቶታል። አሁንም በ30 ነጥብ 16ኛ ደረጃን ወራጅ ቀጠና ውስጥ ቢገኝም ባለፉት ጨዋታዎች ያሳያለው ብቃት እንግዲህ ከወራጅ ቀጠና ለመውጣት እያደረገው ላለው ጥረት ያግዟል ተብሎ ነው እንግዲህ የሚጠበቀው። ባህር ዳር ከተማ በአንጻሩ ባለፉት አራት ጨዋታዎች ማሸነፍ አልቻለም። ሁለት ጊዜያቸው ሲወጣ፣ ሁለት ጊዜ ደግሞ ተሸንፏል ማለት ነው እንግዲህ ባህር ዳር ከተማ በማሸነፍ ጉዞ ለመመለስ በአንጻሩ አዳማ ከተማ ከወራጅ ቀጠና ለመውጣት የሚያደርጉ ተወሳኝ ጨዋታ በጣም ተጠባቂ ጨዋታ ነው ማለት ነው። አርባ ምንጭ ከተማ ከኢትዮጵያ ቡና ምሽት 12 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። አርባ ምንጭ ከተማ በ32ኛ ሳምንት ጨዋታ ድል ሲቃ ነው ኢትዮጵያ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ ጋር አቻ መውጣቱ የሚታወስ ነው ማለት ኢትዮጵያ ቡና እንግዲህ ካሸነፈ ከሊጉ ኢትዮጵያ መሪ ኢትዮጵያ መድን ጋር ያለውን የነጥብ ልዩነት እንግዲህ ወደ አምስት ዝቅ የማድረግ እድል ያገኛል ማለት ነው። የመርሃ ግብር ነገም ቀጥሎ ሲውል ድሬዳዋ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ከቀኑ ዘጠኝ ሰዓት ይጫወታሉ። ወልዋሎ አዲግራት ዩኒቨርሲቲ እንግዲህ አስቀድሞ ከሊጉ መውረዱ የሚታወቅ ነው። ድሬዳዋ ከተማ ላለመውረድ የተፎካከረ ይገኛል። ባለፉት ጨዋታዎች እያስመዘገበ ያለው ውጤት እንግዲህ ከወራጅ ቀጠና እንዲርቅ ቢያረቀም አሁንም እንግዲህ ወራጅ ቀጠና ስጋት ያለበት ቡድን ነው። ሁለቱ ቡኖች የሚያደርጉት ጨዋታ እንዱ ይጠበቃል ማለት ነው። የሊጉ መሪ ኢትዮጵያ መድን ቅዱስ ጊዮርጊስ ከምሽቱ 12 ሳሌ ነገ የሚያደርጉት ጨዋታ የሳምንቱ ተጠባቂ ጨዋታ ነው ማለት እንችላለን። ኢትዮጵያ መድን እንግዲህ በዚህ የጨዋታ ሻምፒዮንነቱን የሚያረጋግጥበት እድል ሊኖር ይችላል። ኢትዮጵያ ቡና ዛሬ ነጥብ የሚጥል ከሆነ ኢትዮጵያ መድን በነገው ጨዋታ የሚያሸንፍ ከሆነ ሊጉ ጨዋታዎች፣ ሶስት ጨዋታዎች እየቀሩ እንግዲህ ዋንጫውን ማንሳቱን ያረጋግጣል ማለት ነው። በጣም ጠንካራ ፈተና ከ16 ጊዜ የሊጉ አሸናፊ ቅዱስ ጊዮርጊስ ይጠብቋል ተብሎ ነው እንግዲህ የሚጠበቀው። ረቡዕ ዕለት ሶስት ጨዋታዎች ይደረጋሉ። እንደዚሁ አስቀድሞ እንደ ወልዋሎ አዲግራት ዩኒቨርሲቲ መውረድ የተረጋገጠው ሶል ሽሬ ከዋሳ ከተማ ከቀኑ ሶስት ሰዓት ከሰላሳ ላይ ጨዋታቸውን የሚያደርግ ይሆናል። መቀሌ ሰባ እንደርታ ከሲዳማ ቡና ከቀኑ ዘጠኝ ሰዓት ፋሲል ከነማ ከወላይታ ድቻ ከምሽቱ አስራ ሁለት ሰዓት ላይ ጨዋታቸውን ያደርጋሉ። ፋሲል ከነማ ባለፉት ሰባት የሊግ ጨዋታዎች ላይ ማሸነፍ አልቻለም። ባሰልጣኙ ቦታ ውባት የሚመራው ፋሲል ከነማ ጥሩ እንቅስቃሴ ያደረገ አይደለም። እንግዲህ በዚህ ጨዋታ ወደ ማሸነፍ የሚያደርገው ጨዋታ ነው ተብሎ መውሰድ ይቻላል። ወደ ታዲቻ ባለፉት ጨዋታዎች ጨዋታች እንደዚሁ ነጥብ እየጣለ ይገኛል። ይህ ጨዋታ ወደ አሸናፊነት ለመመለስ ለሁለቱ ቡድኖች ወሳኝ የሚባሉ ሀሙስ የሰላሳ ሦስተኛ ሳምንት የመዝጊያ ጨዋታዎች የሚደረጉ የሆነ ልማትና አድያውሳና ከመቻል ከቀኑ 9 ሰዓት ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ ከምሽቱ 12 ሰዓት የሚያደርጉት ጨዋታ እንግዲህ የ33ኛ ሳምንት የመጨረሻ ጨዋታዎች ይሆናሉ ማለት ነው። ኢትዮጵያ መድን በ63 ነጥብ ሊጉን እየመራ ይገኛል። ኢትዮጵያ ቡና በ55 ነጥብ ይከተላል። ባህር ዳር ከተማ በ48 ነጥብ 3ኛ ደረጃን ይዞ ይገኛል ማለት ነው። መቻል በ46 ነጥብ 3ኛ ደረጃ ላይ ይገኛል። መቃሌ ሰባ እንደርታ በ34 ነጥብ፣ አዳማ ከተማ በ32 ነጥብ፣ ሱልቼሌ በ22 ነጥብ፣ ወልዋሎ አዲጋት ዩኒቨርሲቲ በ16 ነጥብ ከ15ኛ እስከ 18ኛ ያለውን ደረጃ ይዟል ማለት ነው። አዲግራት ዩኒቨርሲቲ ወደ ከፍተኛ ሊግ ወረዳቸው ይታወቃል። መቀሌ ሰባ እንደርታን አዳማ ከተማው ላለም ወረድ እንግዲህ እየታገሉ ይገኛሉ ማለት ነው። የከፍተኛ ግብ አስቆጣሪነቱን ስንመለከት የዋሳ ከተማ አጥቂ ያሉ ሲሌማን በ15 ግቦች እየመራ ይገኛል። አህመድ ሁሴን ከአርባ ምንጭ ከተማ 13 ግቦች አለው። የፋሲል ከነማው ጌታን ከበደ እንግዲህ 12 ግቦችን በማስቆጠር ይከተላል። የመቻሉ አማካይ ተጫዋችና አንበል ሲመልስ በቀል 11 ግቦችን በማስቆጠር አራተኛ ደረጃ ላይ ይገኛል። በኢትዮጵያ ፕሪሚየር ሊግ ዋንጫውን ለማንሳት ለአለም ወደ የሚደረገው ፉክክር ይበልጥ አጓጉ ይሆናል። እንደ ኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር መረጃ ከሆነ ከ33ኛ ሳምንት እስከ 36ኛ ሳምንት ያሉ ጨዋታዎች በዲስቲቪ የቀጥታ ሽፋን እንደሚያገኙ ይፋ አድርጓል ማለት ነው። ሌላ የምንመለከተው የእግር ኳስ መረጃ እንግዲህ ሰሞኑን አዋሳ ላይ የነበረውን ጉዳይ ይሆናል። ሮርቱ 2029 ማለትም ኢትዮጵያ የአፍሪካ ዋንጫን በ29 ለማዘጋጀት ጥያቄ ማቅረቧ ይታወሳል። ከሰባት ወራት በፊት የአፍሪካ እግር ኳስ ኮንፌዴሬሽን ካፍ 46ኛ መደበኛ ጠቅላላ ጉባኤውን በአዲስ አበባ ባደረገበት ወቅት ፕሬዚዳንት ታያ ስቀስላሴን ጥያቄ ማቅረባቸው የታወሳል። ጠቅላይ ሚኒስትሩን ከዛ በፊት ይህን ጥያቄ ማቅረባቸው የታወሳል። ጠቅላይ ሚኒስትር አብይ አህመድ ማለት ነው እንግዲህ በእነዚህ እንግዲህ ሁለቱ የኢፋይ ጥያቄዎች ከቀረቡ በኋላ የአፍሪካ ዋንጫ ለማዘጋጀት በኢትዮጵያ በኩል የተለያዩ ዝግጅቶች የተደረጉ ይገኛሉ። ስታዲየሞችን የካፍ ስታንዳርድ ያሟሉ ለማድረግ ጥረቶች የተደረጉ ይገኛሉ። የዚሁ ጥረት አካል የሆነ እንግዲህ የታዳጊዎች ምልመላ ወይም ደግሞ ጠንካራ ብሔራዊ ቡድን ለመገንባት የተደረገላለው ጥረት ለ29 የሚያግዝ የምልመላና የምዘና ፕሮግራም በኋሳ ሲካሄድ ቆይተው እንግዲህ ተጠናቋል ማለት ነው። እንግዲህ ይሄ መርሃ ግብር ላይ እንግዲህ በሲዳማ ክልል ዋሳ ከተማ ታዳጊዎች ስልጠና ሲወስዱ ነበረ። እንዲሁም ከ17 ዓመት በታች በክልሉ በተደረገው ሻምፒዮን የተመለመሉ ታዳጊዎች ምልመላና ስልጠና እንዲሁም የምዘና ፕሮግራም ሲካሄድላቸው ቆይቷል። የአቋም መፈተሻ ጨዋታዎችንም አድርጓል። እነዚህም ተከትሎ እንግዲህ በባለሙያዎች ለእነዚህ ታዳጊዎች በተናጠል ቃለ መጠይቅ በማድረግ ያሉባቸውን ድክመቶችና ጠንካራ ጎኖች በመንገር ድክመታቸው እንዲያሻሽሉ ጠንካራ ጎናቸውን ደሞ አጠናክረው እንዲቀጥሉ ምክራቸውን ለግሰዋል። እንግዲህ የአፍሪካ ዋንጫ ለማዘጋጀት የሚደረገው ጥረት አካል የሆነው ምልመላ ትናንትና በዋሳ ከተማ ተጠናቋል ማለት ነው። በዚህ ስነስርዓት ለኢትዮጵያ እግር ኳስ ፌዴሬሽን ከፍተኛ አመራሮች ተገኝተው ነበር። የአፍሪካ ዋንጫን የተመለከቱ ቀጣይ ኢትዮጵያ ለማዘጋጀት ያቀረበችውን ጥያቄ የተመለከቱ መረጃዎችን በቀጣይ ፕሮግራሞቻችን ላይ ይዘን የምንቀርብ ይሆናል። በመጨረሻም ከሀገር ውስጥ ብንመለከተው የአትሌቲክስ መረጃ ነው። ይህም መረጃ እንግዲህ በድሬዳዋ ሲካሄድ የቆየው 13ተኛ የኢትዮጵያ ከ20 ዓመት በታችና አራተኛው ከ18 ዓመት በታች የአትሌቲክስ ወጣቶች ሻምፒዮና እንግዲህ ትናንትና ተጠናቋል። በድሬዳዋ ለአንድ ሳምንት ሲካሄድ ነበረ። በሻምፒዮናው ላይ ከመላው ኢትዮጵያ የተውጣጡ ከ1190 በላይ ተተኪ ስፖርተኞች ተሳትፈዋል። ከ20 ዓመት በታች በተደረገ ውድድር ኢትዮጵያ ንግድ ባንክ አጠቃላይ አሸናፊ ሲሆን መቻል ሁለተኛ ደረጃን ይዞ አጠናቋል። ኢትዮ ኤሌክትሪክ ሶስተኛ ደረጃ ይዞ አጠናቋል ማለት ነው። ከ18 ዓመት በታች በተደረገው ውድድር የኢትዮጵያ ስፖርት አካዳሚ አንደኛ ደረጃ ይዞ ሲያጠናቀቅ ጥሩነሽ ዲባባ ስፖርት አካዳሚ ሁለተኛ ደረጃ ይዞ አጠናቋል። ኦሮሚያ ክልል ሶስተኛ ደረጃ ይዞ አጠናቋል ማለት ነው። እንግዲህ በዚህ ውድድር ላይ የሚያሸንፉ ወይም ያሸነፉ አትሌቶች እንግዲህ በናይጄሪያ በአምሮር አቡካታ በሚካሄደው ከ18 ና ከዓመት በታች የወጣቶች አትሌቲክስ ሻምፒዮና የአፍሪካ አትሌቲክስ ሻምፒዮና ላይ ኢትዮጵያን ወክለው የሚሳተፍ ይሆናል። የውድድር የኢትዮጵያ አትሌቲክስ ፌዴሬሽን በቋሚነት በየዓመቱ ከሚያካሄዳቸው ውድድሮች መካከል አንዱ ነው። ይሄ የአፍሪካ ሻምፒዮና ለሚሳተፉ አትሌቶችን ለመምረጥ ይዘጋጅ እንጂ ከዛ በተጨማሪ ለተኪ አትሌቶች የውድድር አማራጭ ለመፍጠር አትሌቲክስ ማሰልጠኛ ማዕከላት ያሉ አትሌቶች ተጨማሪ የውድድር አማራጭን ማስፋትና የውድድር አማራጮችን በዚሁ በአጠቃላይ የማስፋት ግብ ያለው ሻምፒዮና ነው ማለት ነው። በደማቅ ሁኔታ ትላንትና ተጠናቋል ማለት ነው። በዚህ የመዝጊያ ስነ ስርዓት ላይ የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር የድሬዳዋ አስተዳደር የወጣቶችና ስፖርት ኮሚሽነር ካሊድ መሀመድና ሌሎች አመራሮችና ጥሪ የተደረገላቸው እንግዶች እንግዲህ ተገኝቷል ማለት ነው። በዚህ ሻምፒዮና ያሸነፉ አትሌቶች እንግዲህ በናይጀሪያ በሚካሄደው የአፍሪካ ታዳጊዎችና ወጣቶች አትሌት ሻምፒዮና ይሳተፋሉ ማለት ነው። እንግዲህ በዚያ ስፖርት እንግዲህ ለአትሌቶቹ እንኳን ደስ አላችሁ፣ ላሸነፉትም ክለቦች እንኳን ደስ አላችሁ ለማለት እንወዳለን ማለት ነው። አድማጅ ተመልካቾቻችን፣ ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል አድማኝ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት የተደረጉ የአውሮፓ ሻምፒዮንስ ሊግና የካፍ ሻምፒዮንስ ሊግ የፍጻሜ ጨዋታዎችን ዳሰሳ ይሆናል። እንግዲህ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ ቅዳሜ በጀርመን ባየር ሙኒክ ስቴዲየም አሊያንዝ አሬና መከናወኑ ይታወሳል። ፒኤስጂ ኢንተር ሚላንን በፍጹም የጨዋታ ብልጫ አምስት ለ ዜሮ ማሸነፉ ይታወሳል። አሽራፍ ሀኪሚ በአስራ ሁለተኛው ደቂቃ ዴዚሪድዌ በሀኛውና በ63 ኛው ደቂቃ ኪቢሻ በ73 ደቂቃ ማዩሉ በ86 ኛው ደቂቃ ያስቆጠሯቸው ግቦች ፔስጂን አሸናፊ አድርገውታል ማለት ነው። እንግዲህ በጣም በጨዋታው ከፍተኛ የጨዋታ ብልጫ ውስዶ ነው የተጫወተው። በሁሉ በመከላከሉም በማጥቃቱም መሀል ላይም ኳሲዞ ፍጹም ምልጫ ይዞ ተመልክተናል። በአንጻሩ ኢንተር ሚላን የጌም ፕላኑን በሚገባ መተግበር አልቻለም። እንግዲህ በሻምፒዮንስ ሊጉ የተመለከት ነው፣ በጣሊያን ሴሪያው የተመለከት ነው። እንግዲህ ኢንተር ሚላን ይከላከልና በፈጣን ሽግግር በመልሶ ማጥራት ግቦችን ለማስቆጠር ነበረ ጥረት የሚያደርገው። ይህንን የጨዋታ እቅድ እንግዲህ መተግበር አልቻለም። የልዩስ ኤንሪኬ ታክቲክ እንግዲህ ከሲሞኔ ኢንዛጊ ታክቲክ ብልጫ በማሳየድ እንግዲህ ኢንተር ሚላን የሚፈለገውን የጨዋታ ስልት በሜዳ ላይ መተግበር አልቻለም። እንግዲህ በጣም እንግዲህ በአካል ብቃትም ረገድ እንግዲህ በጣም ከፍተኛ ብልጫ ተወስዶበታል። እድሜያቸው የገፉ ተጫዋቾች ናቸው በአብዛኛው በኢንተር ላይ የተወሰኑ ወጣት ተጫዋቾችም ቢኖሩ እንደ ኒኮሎ ባሬላ አይነት እንደ ባስቶኒ አይነት ተጫዋቾች ቢኖሩም እድሜያቸው የገፉ ተጫዋቾች ናቸው እንግዲህ የሚኖሩት እንግዲህ የፒኤስጂ ተጫዋቾች እንግዲህ በአንጻሩ በጣም ወጣት የማሸነፍ ረሃብ ያለባቸው ተጫዋቾች ናቸው ማለት ይቻላል በመጀመሪያው አርባምት ፍጹም የበላይነት ወስዶ ነው የተጫወተው እንግዲህ ፒስጂ እንግዲ አሽራፍ ሀኪሚ በ12ኛው ደቂቃ ማስቆጠር ቡድኑ መሪ አድርጓል በዚህ እንግዲህ ግብ ላይ እንግዲህ ቪቲኒያ ደዚሪ ድዋይ ኳሱን ያቀበለበት መንገድ የሚያስገርም ነበር ደዚሪ ድዌ እንግዲህ ለአሽራፍ ሀኪሚ ያቀበለው ኳስ አሽራፍ ሀኪሚ ግባን በማስቆጠር ፒስጂን መሪ አድርጓል ማለት ነው እንግዲህ አሽራፍ ሀኪሚ የቀድሞ ኢንተር ሚላን ተጫዋች ነው በሴሪያውም ተጫዋቶ ስኩዴቶ ዋንጫ አንጫ ከኢንተር ሚላን ጋር መንሳቱ ይታወቃል። ግቡን ካስቆጠረ በኋላ ደስታውን በተቀዛቀዘ መንገድ ነበረ የገለጸው ማለት ነው። ከዛም እንግዲህ በመቀጠል የዚሩዶ የነበረ በያኛው ዴቃ ግቧን ያስቆጠረው የዲማርኮ ዲፍሌክሽን ወይም የተከላከዩ ኢንተር ሚላን ተጫዋች እንግዲህ ኳሱን ነቅቶት ሁለተኛው ግብ ተቆርጥሯል ማለት ነው። እንግዲህ ለእረፍት እንግዲህ ለዜሮ ነው እነዚህ ቡድኖች የወጡት ከረፍት መልስ እንግዲህ ፒኤስጂ በመጀመሪያ አርባ አምስት የነበረ ፍጹም የበላይነት ቢወስድ መሆንም ብልጫ ወስዶ ተጫወቷል ማለት ይቻላል። በስልሳ ሶስተኛው ዴቃ ዴዚሪድዌ ሁለተኛው ግብ ለራሱ ለቡድኑ ሶስተኛውን ግብ አስቆጥሯል። ኪፕቻ ገራባስኬላ ኮከቡ የፒኤስጂ ተጫዋች እንግዲህ በሰባ ሶስተኛው ዴቃ አራተኛውን ግብ አስቆጥሯል። ተቀይሮ የገባው ታዳጊ ተጫዋች ሴኒ ማዩሉ በሰማኒያ ስድስተኛው ዴቃ ያስቆጠራት ግብ እንግዲህ የፒኤስጂን የፍጹም የበላይነት ያረጋገጠች ነበረ። በዚህ ጨዋታ ላይ ተቀይሮ የገባው ብራድሊ ባርኮላም እንግዲህ ግቦችን ሊያስቆጠርበት የሚችልበት እድል ሰፊ ነበረ ማለት ነው። እንግዲህ ይህንን ተከትሎ ግን ፒኤስጂ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ዋንጫን አንስተዋል። እንግዲህ ከማርሴይ በመቀጠል የአውሮፓ ሻምፒዮንስ ሊግን ያነሳ ሁለተኛው የፈረንሳይ ቡድን ነው። ሁለት የተለየ ግጥምጥሞች ነው እንግዲህ ፒኤስጂ ይህን ዋንጫ ሲያነሳ የጣሊያኑን ኢንተር ሚላን ክለብ ነው አሸንፎ የበላው ማርሴም የመጀመሪያው የፈረንሳይ ቡድን ሆኖ ሻምፒዮንስ ሊግ ሲበላ እንደ አውሮያን አቋጠር በ1993 ዓ ምት ላይ እንግዲህ በግሪጎሪያን ካላንደር ላይ ሲያሸንፍ ኤሲ ሚላን ነበረ። ረቶ ዋንጫ ሁለት ነሳው። እንግዲህ ሁለቱ የፈረንሳይ ቡድኖች እንግዲህ የሚላን ከተማ ቡድኖችን አሸንፎ ዋንጫ መንሳታቸው እንግዲህ ን የተለየ አጋጣሚ ያደርጓል ማለት ነው። እንግዲህ በዚህ ውድድር አጠቃላይ እንግዲህ ኡስማን ዴምቤሌ የውድድሩ ኮከብ ተጫዋች ሆኑ ሲመረጥ፣ ዴዚሪ የዱቤ ፍጻሜ ጨዋታ ብለት ገብ ያስቆጠረው ተጫዋች እንግዲህ ደግሞ ወጣት ወጣት ኮከብ ተጫዋች በሚል ሽልማት አግኝቷል ማለት ነው። በአጠቃላይ ፒችዲ ዘንድሮ የውድድራ በጣም ጠንካራ እንቅስቃሴ አድርጓል። በ5ምስት አመቱ ስፔናዊ ሉሴነርኬ እየተመራ ማለት ነው። እንግዲህ በዚህ ውድድር ዓመት ከፈረንሳይ ሊግ ዋን ከኩፓ ደ ፍራንስ ወይም የፈረንሳይ ጥሎ ማለፍ ዋንጫ ባለ ሶስተኛውን ዋንጫ አንስተዋል። እንግዲህ ትሬብል ዋንጫ በማንሳት እንግዲህ መጀመሪያው የፔስጂ አሰልጣኝ ሆኗል፣ ሉዊስ ኤነርኬ ማለት ነው። በዚህ ጨዋታ ላይ እንግዲህ ሉዊስ ኤነርኬ ልጃቸው እንደ አውሮፓያን አቋጠር በ2019 ወቷ ማለፋ ይታወሳል። ዣና ማለት ነው በአጥንት ካንሰር እንግዲህ ከጨዋታው በኋላ እንግዲህ የፔስጂ ደጋፊዎች ይህንን የልጃቸውን ሞት ተከትሎ ይህን ለሳቸው ክብር ለመግለጽ እንግዲህ ያሳዩት በፎቶግራፍ መልክ በስቴዲየም በጨርቅ ላይ በሰሩት ምስል እንግዲህ ለሉዊስ ኤነርኬ ልጅ ያላቸውን ክብርና እንግዲህ መታሰቢያ ገልጸዋል ማለት ነው። እንግዲህ ሉዊስ ኤነርኬም ባስተናነቃቸው ሲያለቅሱም ተመልክተናል ማለት ነው። በዚህ ሁኔታ ላይ እንግዲህ ለሉዊስ ኤነርኬ ትልቅ ስጦታ ነው። ልጄ ባጠገቤ ባትኖርም ለእሷ መታሰቢያው ይሆንልኝ ይሄ ዋንጫ ሲሉም እንግዲህ አስተያየታቸውን ሰጥቷል። ከዚህ ጨዋታ በኋላ እንግዲህ እየተነሳ ያለው ጉዳይ ባለንዶር ማን ያነሷል የሚለው ጉዳይ ነው። እንግዲህ ባለንዶር ለኡስማን ዴምቤሌ መሰጠት አለበት የሚል ነገር እየተነሳ ይገኛል። የፈረንሳዩ የስፖርት ጋዜጣ ለኪፕ በወጣው መረጃ እንግዲህ የፒኤስጂ ከፍተኛ አመራሮች ኡስማን ዴምቤሌ ይህንን ባለንዶር መውሰድ አለበት የሚል ነገር እያነሱ ይገኛሉ። ለዚህም እንግዲህ ጫና በማሳደር የውድድሩሽ ሸላሚ አካል ለኡስማን ዴምቤል ሽልማቱ እንዲሰጥ ግፊት እያደረጉ ይገኛሉ። እንደዚህ አይነት ነገሮች እንግዲህ ባለፈውም ስንመለከት ነበረ። ቪኒሽስ ጁኒየር አውሮፓ ሻምፒዮንስ ሊግ ዋንጫን ካነሳ በኋላ እንግዲህ ባለንዶር እንዲያነሳ በሪያል ማድሪድ ፍሎሬንቲኖ ፔሬዝን ጨምሮ የክለብ ፕሬዚዳንት ይህንን ጥረት ሲያደርጉ ነበር። ሳይሳካ ሲቀርም ቡድኑ ተጫዋቾች እንዳለ አጠቃላይ ልክ እንግዲህ በሽልማት ስነስርዓቱ ላይ አለመገኘታቸው ይታወሳል። ያም በወቅቱ መነጋገሪያ ሆኖ ነበር። አሁንም እንግዲህ የፒኤስጂ ባለስልጣናት ለኡስማን ዴምቤሌ ድጋፋቸውን የሰጡ ይገኛሉ። ይህንንም ዋንጫ ይዘው ወደ ፓሪስ ከተመለሱ በኋላ እንግዲህ ናስር አል ካሊፊም፣ ክለቡ ባለሀብትም፣ የቡድኑ አንበልም ማርኪኒስ ባለንዶር ማሸነፍ ያለበት ኡስማን ዴምቤሌ ነው ሲሉ በፓርክ ደ ፍራንስ በተደረገው የፕሮግራም ላይ እንግዲህ መግለጻቸው የሚታወስ ነው። የባለንዶር ጉዳይ በጣም አነጋጋሪ እየሆነ ወጥቷል ። ላሚን ያማል ዋንጫውን ማጣቱን ተከትሎ የማግኘት እድሉ ጠባብ ነው የሚሉ መረጃዎች በመውጣት ላይ ናቸው። በአንጻሩ ራፊኒያም እንደዚሁ የባርሴሎና ተጫዋቾች እንግዲህ የባለንዶር ሽልማትን የማግኘት እድላቸው ጠባብ ነው እየተባለ ይገኛል። በጣም አነጋጋሪ ሆኗል። እንግዲህ በቀጣዩ ዓመት መጀመሪያ ላይ ነው እንግዲህ የባለንዶር ሽልማት የሚሰጠው። እንግዲህ ይህንን የባለንዶር ሽልማት ውስጥ ማንዴምቤላ የማግኘት እድሉ በጣም ሰፊ እንደሆነ የእግር ኳስ ተንታኞች በተለይ አውሮፓ ያሉ የእግር ኳስ ተንታኞች በመግለጽ ላይ ይገኛሉ ማለት ነው። እንግዲህ ከፒኤስጂ የአውሮፓ ሻምፒዮንስ ሊግ ከማንሳቱ ውጭ ደግሞ ይሄ ኮከብ ተጫዋቹ ኡስማን ዴምቤሌም የባለንዶር ሽልማትን ያገኛል ተብሎ እየተጠበቀ ነው። እንግዲህ በቀጣይ ይህን የተመለከቱ መረጃዎች ይዛን የሚንቀርብ ይሆናል ማለት ነው። ሌላ የምንመለከተው የካፍ ሻምፒዮንስ ሊግ ነው። የካፍ ሻምፒዮንስ ሊግ የፍጻሜ ጨዋታ የመልስ ጨዋታ ትናንትና በግብፅ ካይሮ ጁን 30 ስቴዲየም ተከናውኖ ነበረ። በዚህም እንግዲህ የግብፁ ኤፍሲ ፕራሚርስ ቡድን ማሜሎዲ ሳንዳውንስን ውለላንድ በሆነ ውጤት አሸንፏል። ፊስተን ካላላ ማይሌ በሶስተኛው ደቂቃ ያስቆጠራት ግብ ፒራሚድስን መሪ ያደረገች። አህመድ ሳሚ ከረፍት መልስ በ56ኛው ደቂቃ ያስቆጠራት ግብ ቡድኑን መሪነት ይበልጥ ያጠናከረ ነበረ ኤክራም ሬነርስ በ በሰባ አምስተኛው ደቂቃ ያስቆጠረው ግብ ለደቡብ አፍሪካው ማሜሎዲ ሳንዳውንስ ብቸኛ ግብ ሆና ተቆጥራለች ከሽንፈት አልታደገውም ቡድኑን ውጤቱን ተከትሎ እንግዲህ በድምር ውጤት የግብፁ ኤፍሲ ፒራሚድ የካፍ ሻምፒዮንስ ሊግ ዋንጫን አንስቷል ለመጀመሪያ ጊዜ ለፍጻሜ በቀረበበት ውድድር ለመጀመሪያ ጊዜ ዋንጫውን ማንሳቱ ይታወሳል ይሄ ቡድን ከዚህ በፊት የካፍ ኮንፌዴሬሽን ዋንጫ ፍጻሜ ደርሶ መሸነፉ ይታወሳል ከዓመታት በፊት ትልቁን ግዙፉን የአፍሪካን እግር ኳስ ውድድር የካፍ ሻምፒዮንስ ሊግ አንስቷል ማለት ነው። በጣም ደማቅ ስነ ስርዓት ነበረ እንግዲህ ከጨዋታው በኋላ የነበረው በካይሮ ጁን 30 ስቴዲየም ማለት ነው። እንግዲህ ይሄ የግብጽ ቡድኖች እንግዲህ በካፍ ሻምፒዮንስ ሊግ ላይ በጣም ጠንካራ የበላይነት ያላቸው ማለት ይቻላል። ይህን ውድድር በበርካታ ጊዜ ያሸነፈ የግብጽ አል አህሊ ነው፣ 12 ጊዜ አሸንፏል። ቀጥሎ እንግዲህ ዛማሌክ አምስት ጊዜ ይህን ዋንጫ ማንሳት ችሏል ማለት ነው። እስማኤል አንድ ጊዜ ይህንን ዋንጫ አንስቷል። የግብጽ አራተኛ ቡድን ሆኗል ፒራሚድስ ኤፍሲ እንግዲህ የካፍ ሻምፒዮንስ ሊግን ያነሳው የግብጽ ቡድኖች እንደ አጠቃላይ ሰሜን አፍሪካ ቡድኖች በካፍ ሻምፒዮንስ ሊግን በካፍ ኮንፌዴሬሽን ዋንጫም እንግዲህ የበላይነቱን ይዟል ማለት ነው። እንግዲህ እና የኢቷል ዱ ሳህል ኤስፔራንስም እንግዲህ ከቱኒዚያ እንግዲህ በጣም ጠንካራ የሚባሉ ቡድኖች ናቸው። ከሞሮኮም በኩል ዊዳድ ካዛብላንካም እንደዚሁ የውድድሩን ዋንጫ ከዚህ በፊት ማንሳቱ የሚታወስ ነው። ባሳለፍነው ሳምንትም በካፍ ኮንፌዴሬሽን ዋንጫ እንግዲህ ዋድ ቤርካኒ ነበር የሞሮኮ ዋድ ቤርካኒ የታንዛኒያውን ሲምባ በደርሶ መልስ በማሸነፍ የካፍ ኮንፌዴሬሽን ዋንጫ እንግዲህ ለሶስተኛ ጊዜ ማንሳቱ ይታወሳል። በሳምንቱም ጊዜ ሌላኛው የሰሜን አፍሪካ ቡድን የግብፁ ቡድን ኤፍሲ ፒራሚድስ ደግሞ የካፍ ሻምፒዮንስ ሊግን ዋንጫ ማንሳቱ ይታወሳል። ይህ እንግዲህ ዋንጫውን ማንሳቱ ተከትሎ ከዋንጫው በተጨማሪ የአራት ሚሊዮን ዶላር ሽልማት አግኝቷል ኤፍሲ ፒራሚድስ ማለት ነው። እንግዲህ ከዛ በተጨማሪ ደግሞ እንግዲህ ማሜሎዲ ሳንደርስ ሁለተኛ ወጣቱን ተከትሎ የሁለት ሚሊዮን ዶላር ሽልማት አግኝቷል። በአጠቃላይ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ማለት ነው። አጠቃላይ ለካፍ ሻምፒዮንስ ሊግ ተሳታፊዎች የ17 ስድስት ሚሊዮን ዶላር ሽልማት እንደሚያከፋፍል እንግዲህ ይፋ አድርጓል። ማለት ዳጎስ ያለ ሽልማት አግኝቷል። ደቡብ አፍሪካዊ የካፍ ፕሬዚዳንት ፓትሪስ ሞትሴፔ ከመጡ በኋላ ያሻሻሉት አንድ ነገር በካፍ የተለያዩ ውድድሮች ላይ በክለብም በብሔራዊ ቡድን ደረጃ የተደረጉ ያሉ ውድድሮች ላይ አሸናፊ መሆኑ ቡድኖች ዳጎስ ያለ ሽልማት እንዲያገኙ እያደረጉ ይገኛል። እንግዲህ ኤፍሲ ፒራሚድስ የአራት ሚሊዮን ዶላር ሽልማት አግኝቷል። በአንጻሩ ደግሞ ማሜሎዲ ሰንዳውንስ ሁለት ሚሊዮን ዶላር ሽልማት አግኝተዋል። ዘንድሮ እንግዲህ በአህጉራዊ መድረኮች ላይ አዳዲስ ነገሮች እየተመለከትን እንገኛለን። ፒኤስጂ በዘንድሮ ውድድር ዓመት ዋንጫውን በማስታት እንግዲህ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግን ዋንጫ አንስቷል። የኤፍሲ ፒራሚድስ ለመጀመሪያ ጊዜ ካፍ ቻምፒዮንስ ሊግን ዋንጫ አንስቷል። የሳውዲ አረቢያ አልሂላልም እንግዲህ በዘንድሮ ውድድር ዓመት እንግዲህ አሸንፏል። የኤስያ ሻምፒዮንስ ሊግን አሸንፏል። እንግዲህ አዳዲስ ክለቦች መታየታቸው እንግዲህ ለእግር ኳስ ጤናማ ፉክር አዲስ ነገርም ለመመልከት በጣም ጥሩ አጋጣሚ ነው ማለት ይቻላል ማለት ነው። ፒኤስጂ አዲሱ የአውሮፓ ንጉስ ሆኗል። ኤፍሲ ፒራሚድስ ደግሞ የአፍሪካ አዲሱ የእግር ኳስ ንጉስ ሆኗል ማለት ነው። እነዚህ ነገሮች እንግዲህ በእግር ኳስ መመልከት በጣም አስደሳች ነገር ነው ማለት ይቻላል። ለገለልተኛ እግር ኳስ ተመልካቾችም እንዳጠቃላ ለም እግር ኳስ አፍቃሪያንም አዳዲስ ክለቦች እንደዚህ አይነት ውድድሮችን ሲያሸንፉ እንግዲህ ይበልጥ እነዚህን ውድድሮች የተመልካች መጠናቸው እንዲጨምር እና ቀጣይ ማመት ውድድሮቹ እንዲጠበቁ ያደርጋል ማለት ነው። እንግዲህ የሳምንቱ መጨረሻ ቀናት ላይ የነበሩ አበይት ስፖርት ሁኔታዎች እነዚህ ይመስላሉ። እንግዲህ በርካታ ሊጎች እንግዲህ ውድድሮች መጠናቀቃቸው የሚታወስ ነው። የተለያዩ ውድድሮች ተጠናቀዋል። እንግዲህ በኢትዮጵያ የፕሪሚየር ሊጉ ውድድር እየቀጠለ ይገኛል። በአውሮፓ፣ በዓለም አቀፍ ደረጃ አሁን በጣም የተሰሙ ያሉ መረጃዎች እንግዲህ የዝውውር መረጃዎች ናቸው። እንግዲህ ትሬንት አሌክሳንደር አርኖልድ ባሳለፍ ነው ሳምንት እንግዲህ ሪያል ማድሪድን መቀላቀሉ የሚታወስ ነው። በፊፋ የክለቦች ዓለም ዋንጫ ውድድር ላይ አሜሪካ በሚካሄደ ውድድር ቡድኑን ወክሎ የሚሳተፍ ይሆናል። ሊቨርፑል ፍሪምፖንግን ከባየር ሌቨርኩሰን ማስፈረሙ እንግዲህ የሚታወሰው ማቲያስ ኩናም ኮልበስ ወደ ማንቸስተር ዩናይትድ አምርቷል። እነዚህ በጣም ዋና ዋና የሚባሉ የዝውውር መረጃዎች ናቸው። ዲን ጀንሰንም ከቦርን ማውዝ ወደ ሪያል ማድሪድ ያመራበትም እንግዲህ ሌላኛው መረጃ ነው። ኬቨን ደብሮይንም እንግዲህ ከማንቸስተር ሲቲ ከአስር አመት ቆይታ በኋላ ክለቡን ከለቀቀ በኋላ እንግዲህ ወደ ናፖሊ ያመራል የተባለ ነው። እስካሁን ዝውውሩ ባይጠናቀቅም ወደ ናፖሊ ማምራት እድሉ በጣም ሰፊ ነው እየተባለ ይገኛል። እነዚህ የዝውውር መረጃዎች እንግዲህ በቀጣይ ፕሮግራሞቻችን ላይ በስፋት እንመለስበ እንወስድባቸዋለ በሀገር ውስጥም እንግዲህ የሴቶች የኢትዮጵያ ብሔራዊ ቡድን በቀጣይ በሞሮኮ አስተናጋኘት እንደ አውሮፓውያን አቋጠር በ2006 ለሚካሄዱ 16ኛ ሴቶች የአፍሪካ ዋንጫ ለመሳተፍ የሁለተኛ ዙር ማጣሪያውን እንግዲህ በሚቀጥለው ጥቅምት 2018 ዓ ም ተደርጋል። የዚህ ዝግጅቱ ነሐሴ ላይ እንደሚጀምር ይጠበቃል። እሱንም ተከትሎ እንግዲህ ኢትዮጵያ ሴቶች ፕሪሚየር ሊግ ነሐሴ ሁለት እንደሚጀምር የኢትዮጵያ እግር ኳስ ፌዴሬሽን ማስታወቁ ይታወሳል። እንግዲህ ቀጣይ እንግዲህ የቅድመ ዝግጅት የክለቦች የቅድመ ዝግጅት ውድድሮች፣ የብሔራዊ ቡድን ጨዋታዎች፣ የዝውውር ጉዳዮች እንግዲህ እና የክለቦች የፊፋ የክለቦች የዓለም ዋንጫ ውድድርም እነዚህ ትኩረት የሳቡ ጉዳዮች ናቸው። እነዚህ የተመለከቱ ጉዳዮች በቀጣይ ፕሮግራሞቻችን ይዘን የምንመጣ ይሆናል። አድማጭ ተመልካቾቻችን፣ የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሜን ይመስል ነበር። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።